ዱንያን ያዛት እንደ ነጠላ ጫማ ተጠቀምባል። እንደ ነጠላ ጫማ ሼኹል ኢስላም ተይሚያ የገለጹባት ነገር እንደ በጣም ደስ ትተለኛለች እንደ እንደ ሽንት ቤት ያለ ሽንት ቤት ውስጥ ተጠቀምባል እንደ

እንዴ ሞባይል እና ታለቀ በቃ ልጅ በቃ ትጠቀምበታል። መጠቀም ያል እንጃ አለበለዚያ ዱንያ ላይ ኪኔ ሞትክ። እናትም ጋር መጣለት፣ አባት ጋር መደባደብ፣ መሰዳደብ፣ ጓደኛ ማጣት፣ ጎረቤት ጋር መጋጭ፣ ምን አመጣው ለዚህ ዱንያ? ተው። ምን አጅል ዱንያ ጀማ፣ ምን አጅል ዱንያ። ዒልም ይተዋል፣ ቅራተ ላይ ይተኛል፣ ይተዋል። እንዴ ለምን ቅራ ተዓለም ይቅራ ማንኛውንም ኪታብ አድማጭ እንዳትሆን፣ ቀሪ ነው መሆን ያለባቸው። ኪታብያት እንደ ሸኹል ቡኻሪ ዝም ብላችሁ ሸኹል ቡኻሪ እንኳን ይዘው የሚቀመጡ ራሳችን። ቡኻሪ ቦታ ሙስሊም ቦታ አይደል እንዴ? ኢማሙ ሻፊዒ ማየት የለብንም። የምታውቀው ነገር የለም ምንም ما اتاق متاق مسلوك هون انت والله لا ምንም አንድ መስመር በትክክል እኔ አዳማጭ አትሁን። ቅራት የሚቀራ ሲሪየስ ሰው ነው የምፈልገው። አስርም ሰዎች አምስትም ሰዎች ሲሆኑ ትክክለኛ ስር ነቀል ለውጥ የሚለወጥ ትውልድ ነው የሚያስፈልግ። ሽክሽክ ትውልድ አይደለም የሚያስፈልገው። አልጫ ይሄ አልጫነት፣ አለማወቅ አልጫነት። ኪታብ ያገዛ ምንድን ነው ምንጣ ቁራን አክትመህ ከሆነ ኪታብህን ይዘህ ተቀመጥ። ብዕርህን ይዘህ ተቀመጥ። ጫ ይህ ከሆነ አላህ ያግዛል። አላህ ይረዳሃል። እውነት ትክክለኛ ትሆናለህ። ሀቢቢ እኔ ላንተ ነው፣ ለሌላ ምንም አይደለም። ምን እንደፈለግከ ብትሆን የራስ መብት ነው። ራስን የምትጎዳ የምትጠቅመው ም ራስህ ማድረስ ብቻ ነው ያለብህ። ግጥም ግን ቅራስ ቀሪው ምን ነው የምፈልገው። ሁልጊዜ እኛ መካከል ላይ ያለው ምንድን ነው አልጫነት አለ። አልጫ በጣም ያስጠላል። አልጫ ያስጠላል። እንኳን አልጫ በሽተኛ የሚበላው ኪታብ ያዙ። ደግሞ ሴሪየሱ ሲሪየስ ሆናችሁ ግዜያችሁን አትግደሉ።

ለራሳቸው ነው። ማንንም ለመንካት ፈልጌ አይደለም። አንድ ሰው ላይ ሁለት ሰው ላይ አይደለም። ጣቴንም ቅርብ፣ ሁላችሁም ናቸው ደረሶች ከሆናችሁ እወዳቸዋለሁ። የግድ ምክንያቱም እየተንገላታችሁ ነው ያላችሁ። መንገድ አለብኝ፣ ለደረሶች ለተማሪዎች ማስተማር ያለብኝ፣ መሳደብ ያለብኝ ነገር መሳደብ አለብኝ። የነን አሰ ለእናንተ ነው። ወላሂ አህባቤ አህባቤ እንድትቀየሩ፣ ናፍቆታችሁ በጣም ደስ ይለኛል፣ ይደስ ይለኛል። ፍላጎታችሁ አላማችሁ በብርድ ሰዓት እኮ ነው ዝድርት ምትፈቃኝ ስለዚህ ኪታብ ላይ ሲሪየስ ነቄ የሆነ ነው። እንዳታንገላጅ ልጅ መጣ። እኔ ስታዛጋ ራሱ ውጣ ነው በቃ አስወጣ ነበር እኔ ድሮ ቅራ አስታቀራ። ወላሂ የሚያዛጋ ሰው ውጣ ነው፣ አያስፈልግም። ልጅ ነው ንቁ አይደለም። ሀዲስ እኮ መሀዲስ ብትሆን ኖሮ ሀዲስ መቅቡል አይደለም። ለሌላ ሰው ብትናገር መሀዲስ ብትሆን ሀዲሱ እሱ እያንገላጀ ነው የሰማው ደዒፍ ነው ነው የሚባለው ተስማማ ተግባቀን ሰምታችሁኛል። ኪታቢያሱና ሲሪየስሊ ቅሩ፣ ምንም ችግር የለም። የምታውቀውን ከሆነ እስተየው ጎበዝ፣ ምን እንደማታውቀው ደግሞ አውቃለሁ። እናንተን ክብር ለመንካስ ሳይሆን አታቁም። በቃ አናቅም ብላችሁ ተቀመጡ። አታቁ፣ በቃ አታቁ። ይህኮ እውነታ ነው። አንድ ሰው አለማወቁ ሲነገረው ለማወቅ የሚነሳሳ ይሄ በሳል ሰው አለማወቁ ሲነገረው ግን ለምን ክብር እንደ አለማወቅ፣ በቃ ዘካላ ወቃጣ ምን ምን ምን፣ ይገርማል። እዛ አጅ ጃይልን ጃይል ስትለው ሙናፊቅ ብትለኝ ይሻላል። ለምንድን ነው አለማወቁ? ነው ራሱ አለማወቁ እንደ ጃይል ትለኛለህ፣ ሙናፊቅ ብትለኝ ይሻላል። ነው ነው።